ብዙዎቻችሁ የማታውቁ ነገር እነግራችኋለሁ። ዛሬ እንግዲህ እጅግ በጣም ከባድ የሆነ ነገሮች እየተፈጠሩ ነው። በተለይ እንግዲህ ሩታ አንድ ውሳኔ እንደወሰነች እና ከጠበቃዋ ጋር እንግዲህ አንዳንድ ንግግሮች እንደጀመረች እና ትልቅ ውሳኔ ለመወሰን እንግዲህ ጫፍ ላይ እንደደረሰች ሰምቻለሁ። እሱ ብቻ አይደለም፣ የሄርሜላ ጉዳይ እናነሳለን። ሄርሜላ ያሰበችው ነገር እንግዲህ ሳይሳካላት ሲቀር በተለይ እንግዲህ ተወዳጅነት ለማግኘት አብርሃም ፊት በተለይ ጥሩ ነገር ሆና ለመታየት ያደረገችው ትልቅ ነገር አለ። ስለሱ ጉዳይ እናወራለን። እንግዲህ ለዚህ ቻናል አዲስ ሆናችሁ፣ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ፣ አስተያየታችሁን ኮሜንት ሰር አስቀምጦልን፣ ወደ ጉዳያችን። በዛሬ እለት እንግዲህ የሰማነው አንድ መረጃ አለ። እጅግ በጣም በጣም የሚገርም ነገር ነው መረጃው። በተለይ እንግዲህ ሩታ የወሰነችው ትልቅ ውሳኔ አለ። በተለይ አሁን በዚህ ሰዓት ላይ እንደዚህ አይነት ነገሮችን መፈጠሩ ደግሞ ታ እጅግ በጣም እንድታዘንና እጅግ በጣም እንደቆሰለች ጭምር እንግዲህ ስትናገር ነበረ። በተለይ ከጠበቃዋ ጋራ እንግዲህ አንዳንድ ውሳኔዎችን ለመወሰን እየተነጋገሩ እንደሆነ እንግዲህ ሰምቻለሁ። በተለይ እንግዲህ እንደምታውቁት ያው የፍቺ ጉዳይ ላይ እንደነበሩ ከዚህ በፊት በተለይ ከአብርሃም ጋራ ብዙ ንግግሮች ነበሩ። በስተመጨረሻ እንግዲህ አብርሃምም ወደ በፊቱ ማንነቱ ተመልሷል። ከሄርሜላ ያለውን ግንኙነትም እንደቀጠለ ነው በተለይ እንዲያው ሄርሜላም እሱ ልትፋታው እንደማትፈልግም እና በስተመጨረሻም በትላንትና ዕለት ደግሞ ከሱ ጋር ተለያይታ መኖር እንደምትፈልግ ስትናገር ነበረ በሱ ዙሪያ እንግዲህ ብዙ ያሰበችው ነገር ነበረ በተለይ ሩታ ያው አብርሃም የሚቀየረ አይነት ወንድ አይደለም ብላ ስላሰበች እንግዲህ የራሷን ውሳኔ ለመወሰን ጫፍ ላይ ደርሳለች ማለት ነው የፍቺው ጉዳይ እንግዲህ ከዚህ በፊት እንደምታውቁት እንደቀጠለ ነበረ በስተመጨረሻ ያው ከጠበ ጠበቃዋ ጋር አንዳንድ ንግግሮችን ስታደርግ ነበረ። እንግዲህ ያው ጠበቃዋም እንዳለ ከሆነ እንግዲህ ካሁን በኋላ በተለይ ሩታ የምትወስነው ውሳኔ እጅግ በጣም ከባድ ነው። ልጇንም ጭምር እንግዲህ ለአብርሃም ላታሳየው ትችላለች፣ መከልከልም መብትም እንዳላትም ጭምር ሲናገር ነበረ። ይህ ነገር እንግዲህ ፍጹም ጥሩ እንዳልሆነ ሁላችን የምናውቀው ጉዳይ ነው። በተለይ ለአብርሃም እጅግ በጣም ከባድ እንደሚሆን እጅግ ከባድ እንደሚሆን ሁላችም እርግጠኞች ነን። ስለዚህ እንግዲህ አብርሃም በዚህ ጉዳይ ላይ ምንም ነገር ባይልም ሩታ ግን በስተመጨረሻ ትልልቅ ውሳኔዎችን ለመወሰን ጫፍ ላይ እየደረሰች ትገኛለች። ይሄ ሁሉ እንግዲህ የሆነው በአብርሃም ስህተት ነው። አብርሃም በተደጋጋሚ ማለት ይቻላል በጣም ብዙ ሰው ሲነግረው ነበረ። በጣም ብዙ ሰው ሲመክረው ነበረ። እጅግ በጣም ብዙ ሰዎች በተለይ ትልልቅ ሰዎችም ጋሽን ጨምሮ እጅግ በጣም ብዙ ሰዎች እንግዲህ አብርሃም ሲመክሩ ሲዘክሩ ነበረ በጣም ብዙ ጊዜ ማለት ይቻላል እንግዲህ አብርሃም ከስተቱ ተምሮ ወደ ራሱ መመለስ አልቻለም። በተለይ ከሄርሜላ ጋር ያለውን ግንኙነት ማቆም አልቻለም። ሄርሜላም እንግዲህ ተወዳጅ ለመሆን በትላንትናው እለት ከአብርሃም መራቅ እንደምትፈልግ በተለይ አብርሃምን ስታሳምነው ነበረ። በጣም ብዙ ነገሮችን ስትናገር ነበረ። አብርሃም እንግዲህ ከሷ መራቅ እንደማይፈልግ በስሜቱም ይሁን እንግዲህ በሁኔታው በደንብ አድርጎ ሲያሳየን ነበረ። ይሄ ማለት እንግዲህ በጣም እንደሚያፈቅራት እንደሚወዳ ከሷ ከእሷ መለየትም በፍጹም እንደማይፈልግና በጣም እሷ ጥሩ ሴት እንደነበረች ያንን ነገር እያነሳ ሲናገር እንደነበረ በደንብ አይተናል ማለት ነው። በሌላ በኩል እንግዲህ እሱ ብቻ ሳይሆን ሄርሜላ ያሰበችውና ያቀደችው ትልቅ እቅድ እንዳለ መረጃውም እየደረሰኝ ነው። ምክንያቱም ደግሞ እንግዲህ እንደምታውቁት ሄርሜላ የምታደርጋቸው እያንዳንዱ ነገር ነገ ላይ ተወዳጅ ለመሆን ወይም ደግሞ እንግዲህ ህዝቡ ፊት በተለይ ኦዴንሱ አሁን በዚህ ሰዓት እጅግ በጣም ስለጠ እና ብዙ ነገሮችም እያሉ ስለሆነ ሄርሜላን ከህይወታቸው ለማስወጣት በተለይ ከአብራምና ከሩታ ህይወት ለማስወጣት ብዙ ጥረትም እየተደረገ ስለሆነ ያንን ነገር አስባ እንግዲህ በጣም አስባበት የወሰነችው ትልቅ ውሳኔ ሄርሜላ ተወዳጅ ለመሆን ከአብርሃም ለመራቅ እንግዲህ ሁሉም ሰው እንዲያውቅላት በትላንትናው ዕለት ያንን ነገር ስታደርግ ነበረ። ብዙ ሰውም እንግዲህ ሄርሜላን እንዲቀበልና በተለይ አብርሃምን በራሱ በኩል ሄርሜላ ጥሩ ሰው እንደነበረች ወይም ጥሩ ሴት እንደነበረች ያንን የሚገልጽ ንግግሮችን ሲያደርግ ነበረ። ይሄ ማለት እንግዲህ ሄርሜላ ወደ እንሱ ፊት ተቀባይነት ካገኘች በኋላ በእርግጠኝነት ተመልሳ እንደምትመጣ ሁላችን ምናውቀው ጉዳይ ነው። ሄርሜላ ከአብርሃም ህይወት በፍጹም አትወጣም። ይሄ ነገር ደግሞ እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ሄርሜላ ያቀደችው በጣም ብዙ ነገሮች ስላሉ ያንን ነገር ሳታሳካ እንግዲህ ወደ አብርሃም ህይወትም ይሁን ወደ ሩታ ህይወትም በድጋሚ መመለስም አትፈልግም። ስለዚህ እንግዲህ ምን ማድረግ እንዳሰበችው አንድ በአንድ ነግራችኋለሁ። እንግዲህ ያው ሄርሜላ በዚህ ሰዓት እያደረገችው ያለችው ነገር አንደኛ፣ ያው ሁላችንም የምናውቀው ተወዳጅ ለመሆን ነው። ተወዳጅ መሆን እንግዲህ ምንድን ነው፣ ኦዲየንሱ ፊት ለፊት በጣም ተጠልታ እንደነበረ ሁላችንም የምናውቀው ጉዳይ ነው። ስለዚህ እንግዲህ ኦዲየንሱ የጠላትን ሄርሜላን በጭራሽ እንግዲህ በዛ ሁኔታ መቀጠል ስለማችል በጣም ጥሩ ሴት መስላ ለመታየት አብርሃምን እንግዲህ ንጹህ ማድረግ ነው። በተለይ እንግዲህ ከአብርሃም ጋራ ያላትን ግንኙነት ጥሩ ለማድረግ ግዴታ ከእሱ መራቅም ወሳኝ እንደሆነ ስትናገር እንደነበረ አይተናል ማለት ነው። ያንን ነገር ካደረገች በኋላ እንግዲህ ሁሉም ሰው ሄርሜላን መቀበል ይጀምራል። ሄርሜላን መቀበል ሲጀምር እንግዲህ ያው ያሰበችውን ነገር ማሳካት ጀመረች ማለት ነው። በዛ ሁኔታ ነው እንግዲህ አብርሃምም እስከዛሬ ድረስ ሳይረዳ የቀረው። አብርሃም እንግዲህ እስከዛሬ ድረስ አድርግ የተባለውን ነገር በሙሉ ያደርጋል። ምክንያቱ ደግሞ ከዚህ በፊት እንደተናገርነው ከሆነ የሰዓቱ ጉዳይ አለ። ሰዓት ማለት እንግዲህ ያው እንደምታውቁት ከዚህ በፊት ሄርሜላ ለአብርሃም የሰጠችው ስጦታ ነው። የወርቅ ሰዓት እንግዲህ እጁ ላይ አድርጎ ይገኛል እስከዛሬ ድረስ ማውለቅም አይፈልግም። እሷም በተደጋጋሚ አብርሃም ይሄንን የእጅ ሰዓት ወርቅ እንግዲህ በፍጹም እንዳያወልቅ በተደጋጋሚ ስትናገር ነበረ። አብዛኛው ሰው እንግዲህ ኦዲየንሱ ማለት ይቻላል ያው የሰዓቱ ጉዳይ በእርግጠኝነት ተሰርቶበታል እጅግ በጣም እንግዲህ ማይሆኑ ንግግሮችን ስታደርግ ስለነበረ ከዚህ በፊት በጣም ብዙ ነገሮችን ስታደርግ ስለነበረ አናምናትም ብሎም እንግዲህ እስከ መወሰን ደረጃ ድረስ ደርሷል። ምክንያቱም እንግዲህ ያው ሰዓቱ ላይ እንደተሰራ ነው ህዝቡ የሚያውቀው። እሱ ብቻ አይደለም፣ በጣም የሚገርማችሁ ዱባይ እንደተገዛና ከዚህ በፊት ጓደኛዋ ስትናገር ነበረ ሰዓቱን አብሮ እንደገዙና በዛን ሰዓትም ዱባይ ላይ አሰርታ እንደመጣች ያንን ነገር የሚገልጽ መረጃም ሲያወጡ ነበረ። እጅግ በጣም ከባድ ነገሮች እየተፈጠሩ ነው በተለይ እንግዲህ ሄርሜላ የምታረጋቸው ነገሮች እጅግ በጣም እንግዲህ ፍጹም ጤነኛ ያልሆነ ነገሮች ናቸው። አብርሃም እንግዲህ ይህንን ነገር መረዳት አልቻለም። ሩታ ሁሉንም ነገር ለመወሰን ጫፍ ላይ መድረሷንም ጭምር መረዳት አልቻለም። ሩታ እንግዲህ በአሁኑ ምርር ብሏታል። ምክንያቱም አብርሃም የሚያረጋቸው ነገሮች ክብሯን በጣም ዝቅ እያረገ ነው። በጣም እንዲዋረድ ወይም ደግሞ እንድትዋረድም ጭምር አድርጓታል ማለት ነው። ያ ነገር እንግዲህ እጅግ በጣም አሳሳቢ ስለሆነ ከጠበቃዋ ጋር እያወራች እንደሆነ እና ትልልቅ ውሳኔዎችን ለመወሰን ጫፍ ላይ እንደደረሰች ሰምቻለሁ ማለት ነው። እንግዲህ በዚህኛው ሁኔታ በተለይ ሩታ ትልቅ ውሳኔ ከወሰነች፣ በተለይ እንግዲህ አብርሃምን ልጇን በተለይ እንዳያይ ከከለከለች፣ እጅግ በጣም ከባድ ነገሮች ይፈጠራሉ። ለዛ ደግሞ መብት እንዳላት በተለይ ጠበቃዋ በእርግጠኝነት ሲናገር ነበረ። እንግዲህ አብርሃም ክስተቶቹ ሁሉ መማር ስላልቻለ፣ ያው ከባድ ነገሮች ሊፈ ጠሩ ይችላሉ ማለት ነው። ሄርሜላም እንግዲህ ያሰበችው ነገር እየተሳካላት እንደሆነ በግልጽ እያየን ነው። ስለዚህ እንግዲህ አብዛኞቻችሁ በተለይ ስጠይቁኝ የነበረው አብርሃምን ብትመክሩ ብታገኙትና አንዳንድ ነገሮችን ብትናገሩ ጥሩ ነበረ ብላችሁ ሃሳባችሁን አስተያየታችሁን ስትሰጡ የነበራችሁ ሰዎች አላችሁ። በተደጋጋሚ ማለት ይቻላል ወደ አብርሃም ስልክ እየደወልን ነበረ። አብርሃም እንግዲህ ፍጹም ጤነኛ እንዳልሆነ ያወቅንበት ምክንያት እንግዲህ ሰዎችንም ማውራራት አይፈልግም። በተለይ የሚያደርጋቸው ነገሮች ካደረገ በኋላ ነው ለኦዲንሱም ለተመልካችም በሙሉ የሚናገረው። ያ ነገር ደግሞ ፍጹም ጤነኛ ስላልሆነ መረጋጋትም ጭምር ስላለበት በተለይ የሰዓቱን ጉዳይ ከእጁ አውልቆ ለባለቤቱ እስከሚመልስ ወይም ደግሞ ለሄርሜላ እስከሚመልስ ድረስ እንግዲህ መጠበቅ ይኖርብናል ማለት ነው። ስለዚህ እንግዲህ አብርሃም በዚህ ሁኔታ ቀጥሏል፣ ነገሮች ተቀጣጥሏል። እንግዲህ አዲስ የሆናችሁ በተለይ አዲስ የሆናችሁ ለዚህ ቻናል እንደዚህ አይነት ፋስት የሆነ መረጃ እንዲደርሳችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ እንግዲህ አብርሃምንም ለማግኘት ሞክራለን። በቻልነው መጠን እንግዲህ አግኝተን ደግሞ እሱን ያው የሚናገረው ሀሳብም ካለ ያለውን ነገርም መክረነው ነው ከቻልንም ወደ ቀልቡ መመለስ ከቻለ ለእናንተ ለማቅረብ እሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮዎቻችን ላይ ካርጉ ያደረጉ ሀሳብ አስተያየታቸውን፣ ኮሜንት ስራ አስቀምጦልን በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።